በመጽሐፍ ቅዱስ ውስጥ የጥበብ ስነ ጽሑፍ በመባል የሚታወቁት ሶስት መጽሐፍት ማለትም መጽሐፈ ምሳሌ፣ መጽሐፈ መክብብና መጽሐፈ ዮብን እየቃኘ ነው። ሁሉም መጽሐፍት በዚህ ዓለም ውስጥ ተገቢ በሆነ መንገድ መኖር ማለት ምን ማለት ነው የሚለውን ጥያቄ ይጠይቃሉ። እናም እንደ አንድ ብሩህ ወጣት አስተማሪ አድርገ ልታስባት የምትችለውን መጽሐፈ ምሳሌን ተመልክተናል። የእግዚአብሔር ባህርይ የሆነውንና ከእውነት ሀገር የተጋመደውን ጥበብን የምትከተል ስትሆን፣ እሷም ጥበብን ከተጠቀምክ የተሳካ ሕይወት ይኖርሃል የሚል አዎንታዊ እይታ ያላት ናት። ነገር ግን ትኩረታችን ወደ መጽሐፈ መክብብ ስናደግ በመካከለኛ ዕድሜ ላይ ያለ አንድ የሰላ ሐያሲ እንዲህ ሲል እናደምጣለን። ጥበብን መጠቀመ ስኬትን እንደሚያመጣል ታስባለህ። ይህ ከሆነ እንደገና ልታስብ ይገባሃል። ምክንያቱም ከፀሐይ በታች ያለው ሕይወት ከንቱ ነው። ይህም በመጽሐፍ ውስጥ ደጋግሞ የሚጠቀመው ሐረግ ነው። ሆኖም ግን ይህን መጽሐፍ ለመረዳት በመጽሐፍ ውስጥ ሁለት ድምፆችን እየሰማን መሆኑን መገንዘብ አለብን። በመጀመሪያ የመምህሩ ድምፅ አለ። እሱን ሐያሲው ብለን ጠርተነዋል። በመጽሐፍ ውስጥ ዋናው ድምፅ እርሱ ነው። ነገር ግን እሱን ያስተዋወቀን ሌላ አካል ነው፣ እርሱም የመጽሐፉ ደራሲ ነው። የሐያሲው ንግግሮች የሰበሰበው እንዲሁም በመጽሐፉ ማብቂያ ላይ ሁሉንም ነገር ጠቅለል አድርጎ የመጨረሻውን ቃል ያሰፈረልን እርሱ ነው። ታዲያ ጸሐፊው ሐያሲውን እንድንሰማው ለምን ፈለገ? መጀመሪያ ስለ ዓለም ያለህን አመለካከት መቀየር ይፈልጋል። በተጨማሪም ሐያሲው ዓለምን በተመለከተ በጣም የሚረብሹ ሶስት ነገሮችን እንዲመረምር ለመፍቀድ ነው። ልናስጠነቅቃችሁ ይገባናል። በጣም ከባድ የሆኑ ነገሮች ናቸው። አዎን። የመጀመሪያው የጊዜ ሰልፍ ነው፣ ወይም ሀያሲዎቹ እንደሚሉት ትውልድ ይሄዳል፣ ትውልድ ይመጣል፣ ምድር ግን ለዘላለም ጸንታ ትኖራለች። የቀደሙ ሰዎች መታሰቢያ የላቸውም፣ ወደፊት የሚመጡትም ቢሆኑ ከእነርሱም በኋላ የሚተኩት አይታወሱም። ስለዚህ ከመላ ዓለሙ አንጻር አንተና እኔ ምንምን። ከዋክብት ይወለዳሉ ከዚያም ይሞታሉ። አዲስ ከዋክብትን የሚዞሩ ፕላኔቶችን ይፈጥራሉ። እነዚህም ፕላኔቶች በጊዜ ሂደት ይለወጣሉ፣ በመጨረሻም ተቃጥለው ይጠፋሉ። እናም ከዚህ መላ ዓለም መነሻ አኳያ ሲታይ የእኔ ህልውና በጊዜ ውስጥ ብልጭ ድርግም እንደሚል ነገር ነው። ይህም ወደ ሀያሲ ሁለተኛ የሚረብሽ ምልከታ ይመራናል። ሁላችንም እንሞታለን። የሰው ልጆች ከእንስሳት ጋር ተመሳሳይ ዕጣ ፈንታ ይጋራሉ፣ ይህም ሞት ነው። ጻድቃንና ሀጣን፣ እጎችና ክፎች፣ ንጹሐንና ርኩሳን፣ መሥዋዕት የሚያቀርቡና የማያቀርቡ የሁሉም የመጨረሻ ጣፈንታ አንድ ነው። ከዚህ ሁሉ ተግባርና እብደት በኋላ በመቀጠል ሁላችንም ሙታን እንቀላቀላለን። አንተ ይህ መጽሐፍ ተስፋ አስቆራጭ ነው። ሃያሲውን የረበሸው የመጨረሻው ነገርም እንዲያው ህይወት የዘፈቀደ ባህሪ ያለው መሆኑ። በምሳሌ መጽሐፍ ህይወት በዘፈቀደ የምትመራ አይደለች። ትክክለኛውን ነገር በማድረግና ሽልማትን በማግኘት መካከል ግልጽ የሆነ የምክንያትና የውጤት ግንኙነት አለ። እውነታው ግን ህይወት ሁሌም በእንደዚህ አይነት መንገድ የምትመራ ለመሆኗ ነው። ሐያሲው ይህ ስርዓት ብልሽት እንዳለበት ተመልክቷል። እርሱም ይህን እድል ብሎ ይጠራዋል። ሩጫ ለፈጣኖች ውጊያም ለሀያላን አይደለም እንጀራ ለጥበበኞች ወይም ባለጠግነት ለብሎዎች ወይም ሞገስ ለአዋቂዎች አይሆንም። ጊዜና እድል ግን ሁሉን ያገናኛቸዋል። ስለዚህ የሐያሲው ነጥብ በህይወት ውስጥ ምንም ነገርን መቆጣጠር አትችልም የሚል ነው። ህይወት ተገማች አይደለችም። ስለዚህ ህይወትን መቆጣጠር ከፈለግ ራስን ለውድቀት እያዘጋጀህ ነው ማለት ነው። አሁን በመጽሐፍ ውስጥ ሀያሲው እነዚህን ሁሉ የሚረብሹ ሐሳቦች አንድ ላይ ለማያያዝ ዘይቤን ይጠቀማል። ለአርባ ገደማ ያህል ጊዜ በሕይወት ውስጥ ያለ ነገር ሁሉ ሄቭል እንደሆነ ይናገራል። ቃሉ ጢስ ወይም እንፋሎት የሚል ትርጉም የያዘ የዕብራይስጥ ቃል ነው። ልክ እንደ ጢስ ሕይወት ቆንጆና ምስጢራዊ ነው። አንድ የሆነ ቅርጽን ይይዛል። ያንን ቅርጽ ከመረዳትህ በፊት ሌላ አዲስ ቅርጽ ደግሞ ይይዛል። ጢስ ጠጣር ይመስላል ልትይዘው ስትሞክር ግን በጣቶች መካከል ሾልኮ ይሄዳል። ደግሞም በመሃሉ ስትቆም እንደ ጭጋግ በግልጽ ለማየት አይቻልህም። ዘመናዊዎቹ ትርጉሞቻችን የቃሉን ዘይቤያዊ አጠቃቀም አጥፍተው ሄብል የሚለውን ቃል ከንቱ ብለው ተርጉመውታል። መጽሐፉን በደንብ ካነበብከው ግን ሀያሲው ሕይወት ትርጉም የላትም እያለ ሳይሆን የሕይወት ትርጉም ፈጽሞ ግልጽ አይደለም ነው የሚለው። ልክ እንደ ጢስ ሕይወት ግራ አጋቢ፣ ግልጽ ያልሆነና ልንቆጣጠረው የማንችለው ነው። ታዲያ ለዚህ ሁሉ ምን ማድረግ አለብን? የሚገርመው ነገር ሀያሲው የምሳሌ መጽሐፍን አመለካከት መቀበሉ ነው። ጥበብን መማርና እግዚአብሔርን በመፍራት መኖር መልካም ሀሳብ ነው ይላል። በእውነት ማለቴ እግዚአብሔር መፍራት ለስኬት ዋስትና እንደማይሰጥ ተናግሯለኩ። ይሁን እንጂ ያንን ማድረግ ትክክለኛ ነገር እንደሆነ ግን ያውቃል። ነገር ግን በሁለተኛ ደረጃና በተደጋጋሚ ሕይወትህን መቆጣጠር ስለማትችል ለመቆጣጠር መሞከርህን ማቆም አለብህ ይላል። ነገሮችን በተከፈተ እጅ መያዝን ተማር፣ ምክንያቱም ልትቆጣጠር የምትችለው አንድ ነገርን ብቻ ነው። ይህም ስለ አሁን ያለህን አመለካከት ብቻ መጨነቅህን አቁም። እንዲሁም ከጓደኛህ ጋር በጥሩ ውይይት ለመደሰት ወይም ፊትህ ባለችው ፀሐይ ወይም ከምትወዳቸው ሰዎች ጋር ጥሩ ምግብ በመመገብ መደሰትን ምረጥ ይላል። በሕይወት ውስጥ ባሉ ቀላል ነገሮች አሁን፣ ምክንያቱም ጥሩና መጥፎ የሆኑ ነገሮች ሁለቱም የእግዚአብሔር ስጦታዎች ናቸው። ይህ ደግሞ አስገራሚ የሆነው የመጽሐፈ መክብብ ጥበብ ነው። ሃያሲውን ማዳመጥ በጣም የሚያምና ወደ ጨለማ የሚመራ ሊሆን ይችላል። ለዚህም ነው ደራሲው በመጽሐፉ መጨረሻ ላይ ተናገረው። ተስፋ እንድትቆርጥ አይፈልግም፣ ይልቁንም ትሑት እንድትሆን ስሜት ባይሰጥህም ህይወት ትርጉም እንዳላት እንድትገነዘብ ሊያደርግህ ይፈልጋል። እናም አንድ ቀን እግዚአብሔር ሄብልን አስወግዶ ለሠራነው ሥራ ሁሉ ፍትህን ያመጣል። እናም ለዚህ ሁሉ የሚሰጠው ትክክለኛው ምላሽ እግዚአብሔርን መፍራትና ትእዛዛቱን መጠበቅ እንደሆነ ይነግረናል። መጽሐፈ መክብብ ማለት ይህ ነው። በመጽሐፍ ቅዱስ የጥበብ ሥነ ጽሑፎች ውስጥ ሌላ አንድ ተጨማሪ ድምፅ አለ። ይህም መጽሐፈ ዮብ ነው። እሱም ወደ ጥበብ በምናደርገው ጉዞ በጣም አስፈላጊ የሆነውን እይታ ይሰጠናል።